ስላሴ ምንድን ነው ወደሚለው እንሄዳለን። ስላሴ ምንድን ነው ካለን የቃሉ ትርጓሜ አንደኛ ስላሴ ማለት ስሉስ ማለት ወይም ሦስት ከሚል ቃል የመጣ ሲሆን ሦስትነት ማለት ነው። አምላክ በስም በግብር በአካል ሦስት ሲሆን በህላዊ በኑባሪ በመለኮት አንድ ነው የሚለው ትምህርት ነው። ስላሴ በአጭሩ በአካል ሦስት በመለኮት ደግሞ አንድ ማለት ነው። የስላሴ ትምህርት በመጽሐፍ ቅዱስ ውስጥ አለ ወይ የሚለውን ስና የሳይንኮሎፒዲያ ላይ የምናገኛለን ኢን ዘ ኒው ቴስታመንት ዊ ዱ ኖት ፋይንድ ዶክትሪን ኦፍ ዘ ትሪኒቲ ኤኒቲንግ ላይክ ኢትስ ዲቨሎፕድ ፎርም። የትሪኒቲን ዶክትሪን ማግኘት አንችልም። የአዲስ ኪዳን ላይ ትሪኒቲ በአዲስ ኪዳን ውስጥ አስተምሮ ስላሴን አንድም ቦታ ማግኘት አልቻልም። ሌላው ይቅርና ስላሴ በጳውሎስና በዮሐንስ ትምህርት ውስጥ እንኳን አልነበረም ብሎ አስቀምጦታል ማለት ነው። ኖት ኢቨን ኢን ዘ ፓሊያን ኢን ጆሃኒያን ቲዮሎጂ ብሎ አስቀምጦታል ማለት ነው። አሁንም ሌላ ሂስቶሪ ኦፍ ትሪኒቴሪያን ላይ ስናይ ምን ይላል? ኖ ቴኦሎጂያን ኢን ዘ ፈርስት ትሪ ክሪስቲያን ሴንቸሪስ ወዝ ትሪኒቴሪያን ኢን ዘ ሴንስ ኦፍ ብሊቪንግ ዛት ዘ ጋድ ኢዝ ትሪ ፐርሰናል ብሎ የሚያምኑ ምሁሮች አልነበሩም ብሎ አስቀምጧል ማለት ነው። ስላሴ የሚለው ቃልም ሆነ ዘኒው ኢንሳይክሎፒዲያ ላይ የምናገኛለን ስላሴ የሚለው ቃልም ሆነ በግልጽ የተብራራ የስላሴ መሰረተ ትምህርት በአዲስ ኪዳን ውስጥ አይገኝም ብሎ አስቀምጧል ማለት ነው እሺ አሁን ደግሞ የምናየው ምንድነው ተውሒድን በመጽሐፍ ቅዱስ ውስጥ እናያለን እንሻላ ተውሒድን በመጽሐፍ ቅዱስም በቁርአን ውስጥም ነው ተውሒድን የምናገኘው ምን ይላል ዮሐንስ ወንጌል ምዕራፍ አስራ ሰባት ቁጥር ሶስት ላይ ምን ይላል ብቻህን እውነተኛ አምላክ ይሆን ካንተን ይህቺ የዘላ ካለም ህይወት ናት ይላል። እዚ ጋር ብቻህን እውነተኛ አምላክ የተባለው ማን ነው? ብለን ዛሆሊ አረማይክ ላይ ስናየው ምን ይላል? የአረማይክ ትርጉም ላይ ዩአሉን አር ዘአላሃ ይላል። ዩአሉን አር ዘአላ፣ አንተ ብቻህን አምላክ ነህ የሚለው ምን ብሎታል? አላህ ብቻ እውነተኛ አምላክና አስቀምጦታል ማለት ነው። ዘዳግ ምዕራፍ ስድስት ቁጥር አራት ላይ ምን እናያለን? እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ አስቀምጦታል። አምላካችን እግዚአብሔር ስንት እግዚአብሔር ነው? አንድ እግዚአብሔር ነው ብሎ አስቀምጦታል። ተውሂድ ማለት አምላክን አንድ ማድረግ ነው። ሌላ ደግሞ ትንቢተ ኢሳያስ ምዕራፍ አርባ አራት ቁጥር ሀያ አራት ላይ ከማህፀን የሰራህ የሚቤዥህ እግዚአብሔር እንዲህ ይላል ሁሉን የዘረጋው ሁሉን የፈጠርኩ ሰማያትን ለብቻዬ የዘረጋው ምድርን ያጸናው እግዚአብሔር እኔ ነኝ እያለ ይናገራል። እኔ የሚለው አንድ ፐርሰን ነው ሊያሳይ የሚችለው እኔ ነኝ። ከእኔ ጋራ ማን ነበር እያለ ሌላ ማንነቶች ከእርሱ ጋር ከእግዚአብሔር ጋር ሌላ የፈጠሩ ማንነቶች ማለት ነው። ትንቢተ ዮኤል ምዕራፍ ሁለት ቁጥር ሀያ ሰባት ላይ የምናገኛለን። እኔም በእስራኤል መካከል እንዳለው እኔም አምላካችሁ እግዚአብሔር እንደሆንኩ ታውቅ እንደሆንኩ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ ይላል፣ ህዝቤም ለዘላለም አያፍርም እያለ ይናገራል ማለት ነው። አሁንም ሌላ ትንቢተ ሆሴዕ ምዕራፍ አስራ አራት አስራ ሶስት ቁጥር አራት ላይ የምናገኛለን። እኔ ግን ከግብፅ ምድር ጀምሬ አምላክ እግዚአብሔር ነኝ፣ ከእኔም በቀር ሌላ አምላክ አታውቅም፣ ከእኔም በቀር ሌላ መድኃኒት የለም እያለ ይናገራል ማለት ነው። እኔ እኔ እያለ ነው እግዚአብሔር እየተናገረ ያለው። እሺ አሁንም ኦሪ ዘዳግም ሰላሳ ሁለት ሰላሳ ዘጠኝ ላይ የምናገኛለን አሁንም እኔ ብቻዬን እንደሆንኩኝ ይላል ከእኔ በቀር አምላክ እንደሌለ እዩ እስልምና ማለት አንደኛ ነገር አንድ ሰው ወደ ኢስላም ሲገባ ምንድን ነው የሚለው ሻሃዳ ነው የሚይዘው አሽሀዱ አን ላ ኢላሃ ኢላላህ ነው የሚለው ከአላህ በስተቀር በሀቅ የሚመለክ አምላክ የለም ነው የሚለው ይህንን ነው መጽሐፍ ቅዱስ ላይ እያገኘን ያለ ነው ከእኔ በቀር አምላክ እንደሌለ እዩ እኔ ገድላለው አድንም አለው እኔ አሙታለው ፈውስም አለው ከእጅም የሚያድን የለም ይላል እንደሌለ እዩ። ይሄ ነው በቃ እስልምና ማለት ማለት ነው። አንደኛ ቆሮንጦስ ምዕራፍ ስምንት ቁጥር ስድስት ላይ የምናገኛለን። ከእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ብሎ ይገልጻል። ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ ወልድ አይደለም ያለው፣ መንፈስ ቅዱስ አይደለም ያለው። እግዚአብሔር ቢል ምናልባት እግዚአብሔር ውስጥ አብና ወልድና መንፈስ ቅዱስ አሉ ብለው ሊሉን ይችላሉ። ነገር ግን አንድ አምላክ ብሎ የገለጸው ማንን ነው? አብን ብቻ ነው። እዚች ጋር አንድ አምላክ አብ አለን ብሎ ነው ማን የገለጸው? የሉቃስ ወንጌል ምዕራፍ አስራ ስምንት ቁጥር አስራ ስምንት ላይ ምን ይላል? ከአለቆችም አንዱ ቸር መምህር፣ የዘላለምን ህይወት እንድወርስ ምን ላድርግ ብሎ ጠየቀው ይላል። ኢየሱስም ከዛ ምን አለው? ሰውየው የጠየቀው አስተውሉ እንግዲህ የዘላለም ህይወት ነው የጠየቀው። የዘላለም ህይወት የሚገኝበት ብቸኛው መንገድ ምንድን ነው ካለን አንዱን አምላክ ከሱ ጋር ምንም አለማጋራት ነው። ለዛ ነው አስራ ዘጠኝ ላይ ምን ይላል? ኢየሱስም ስለምን ቸር ትለኛለህ ይላል ከአንዱ ምክንያቱም ኢየሱስን እንኳን ቅድምን ብለናል። ተውሒድን ስንተረጉም ወላ ነቢይ ሙርሰላ ብለናል። የተላከ ነቢይም ቢሆን ከእግዚአብሔር ጋር ወይም ከአላህ ጋር አስጠግተን ካመለከን መቼም ቢሆን የዘላለምን ህይወት አናገኝም። ለዛ ነው ኢየሱስ ቅድሚያ የተቆጣው ቅድሚያ ያስጠነቀቀው ኢየሱስ የገስጸው። ለዛ ነው ሰውየው የዘላለምን ህይወት እስከፈለገ ድረስ ቅድሚያ ኢየሱስን እንኳን ቢሆን ከአንዱ ከእግዚአብሔር ጋር ማስጠጋ ስለሌለበት ቅድሚያ ገስጸው ተቆጣው። ምን አለው? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ሌላ ማንነት ከእግዚአብሔር በቀር የለም ብሎ ተናገረ ማለት ነው። አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አምስት ላይ ደግሞ ምን ይላል አንድ እግዚአብሔር አለና፣ በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። እሱም ማን ነው? እርሱም ሰው የሆነ ክርስቶስ ኢየሱስ ነው ሄዳል። ምን የሆነ ሰው የሆነ ክርስቶስ ኢየሱስ ነው። ስንት እግዚአብሔር አለ? አስታውሉ፣ እዚህ ጋር በደምብ አንድ እግዚአብሔር አለና። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ ማን ተብሏል? ኢየሱስ ምን ተብሏል? መካከለኛ? ከተባለቀው ማን የተባለው መካከለኛ ያለ እርሱም ማን ነው? ሰው የሆነ ኢየሱስ ክርስቶስ ነው ይላል። ማን ነው? ስለዚህ አሁን ዛሬ ኢንሻላህ ቻሌንጅ የምናደርገው ምንድን ነው? የሰው ልጆች መዳኛ ትክክለኛው መንገድ ሥላሴ ከሆነ ሥላሴ ከሆነ ቀላል ነገር አይደለም። የሰው ልጆች መዳኛ ማለት ሰዎች ወደ ጀሀናም የሚነዱበት ነገር ከሆነ መጽሐፍ ቅዱስ ላይ በግልጽ መቀመጥ አለበት። ምክንያቱም ይኮ ቀልድ አይደለም። ሚስጥር ምና የሚባል ነገር የለም። የመዳኛ መንገድ ሆኖ የሰው ልጆች የሚጠፉበትና የሚደንበት ነገር ሆኖ ሚስጥር የሚባል ነገር የለም። ስለዚህ በግልጽ የተቀመጠ ነገር መገኘት አለበት ማለት ነው። አወልድ መንፈስ ቅዱስ መመለክ እንዳለባቸው በግልጽ መቀመጥ አለበት። ጥቅሶችን በግድ እያጣመመን ወይም ፈልገን አይደለም ማግኘት ያለብን፣ በግልጽ መቀመጥ አለበት። ምክንያቱም ሰዎች የምድኑበት ስለሆነ ማለት ነው። ቁርዓን ላይ ቅድምም እንዳየን በጣም ብዙ ቦታ ይሄ ብቻ አይደለም። በነገራችን ላይ እነዚህ ጥቅሶች ብቻ አይደሉም። በጣም ብዙ ቦታ ላይ አላህ ሱብሓነሁ ወተዓላ ኢላሁኩም ቃል ነው የመጣው ኢላሁኩም፣ ኢላሁን ዋሂድ አንድ አምላካችሁ አንድ አምላክ ብቻ ነው እያለ አላህ ሱብሓነሁ ወተዓላ ለቁጥር በሚያዳግተን ሁኔታ ነው ቁርአን ላይ የሚናገረው ማለት ነው። እና ስላሴን ደግሞ እንጃ አንድ እንኳን በስትክክል ስላሴን የሚያሳይ ጥቅስ እንግዲህ ወገናችን ካሳየችን እንፈልጋለን። እሺ ጨርሻለሁ። ወገናችን መቀጠል